ሰላም እና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከእኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፖአር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እየጋበዝኩኝ በዛሬ ፕሮግራማችን የዝውውር ጉዳዮችን በስፋት እናነሳለን። በተለይ ትልልቆቹን ክለቦች የተመለከቱ ሰፋ ያለው የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረሰን ነው ቆይታን የምናደርገው እናንተም ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ ሂዷችንን ደግሞ ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ሪያል ማድሪድ የሊቨርፑል የመሀል ተከላካይ የሆነውን ኢብራሂማ ኮናቴን ለማስፈረም እቅድ እንደሌለው ለሊቨርፑል በግልጽ እንዳሳወቁ የሚታወስ ጉዳይ ነው። ይህ ፈረንሳይ ብሔራዊ ቡድን ተጫዋች እንግዲህ በአንፊልድ የሚኖረው ውል ሊጠናቀቅ እጅጉን በጣም ቅርብ እንደሆነ ይታወቃል። አዲስ ስምምነት ላይ አለመድረሱ ደግሞ በሚቀጥለው ክረምት በነፃ ዝውውር ክለቡን ሊለቅ እንደሚችል የሚታወቅ ጉዳይ ነው። ከቼንድ ኦፍ ሳይድ እንደዘገበው ከሆነ ሊቨርፑል ለኢብራሂማ ኮናቴ እንግዲህ ትልቅ ውልን እንዳቀረበለት ነው የሚነገረው። ነገር ግን የ26 ዓመቱ ተጫዋች እስካሁን በሊቨርፑል አዲስ ውል ላይ ምላሽ አልሰጠም። ሆኖም ግን በዚህ ውዝግብ አንድ ገጽታ ማብቃቱ አሁን ላይ ግልጽ ሆኖላቸዋል፣ ለሊቨርፑል እሱም ሪያል ማድሪድ ከዚህ ተጫዋች ዝውውር ራሱን ማውጣቱና ሪያል ማድሪድ ኢብራሂማ ኮናቴን ከማስፈረም እቅድ ራሱን ውጭ ማድረጉ ለሊቨርፑል የተወሰነ ፎይታ እንደሚኖረው ነው የሚታመነው። ዘ አትሌቲክ ዘገባ ከሆነ ምንም እንኳን ኢብራሂማ ኮናቴ በሪያል ማድሪድ ቢታሰበም ዘ አትሌቲክ ግን እንዳወጣው መረጃ ከሆነ የላሊጋው ቡድን እንዲህ ያለ ከባድ ግምት ቢኖርም የፈረንሳይ ብሔራዊ ቡድኑን ተጫዋች ለማስፈረም ግን ፍላጎት እንደሌለው ለፕሪምየር ሊጉ ተቀናቃኛቸው በቀጥታ እና በማያሻማ ሁኔታ ግልጽ አድርገው እንደነገሯቸውን የተገለጸው። ይህ ግን የዝውውር ውዝግቡ ማብቃቱን አያመለክትም። ምክንያቱም ኢብራሂማ ኮናቴ በሊቨርፑል ለመቆየት ይወስን እንደሆነ አሁንም እርግጠኛ አይደለም። ከዚህ በተጨማሪ እንደ ባርሴሎና፣ ባየር ሚኒክ እና ፓሪስ ሰን ዠርሜን ያሉ ሌሎች ትልልቅ ክለቦችም ደግሞ እሱ ላይ ፍላጎት ያላቸው ከመሆኑ ጋር በተያዘ ሊቨርፑል አሁንም ስጋቱ ይቀጥልባቸዋል ተብሎ እንደሚታሰብ ነው የሚታመነው። ሪያል ማድሪድ ምናልባትም ሌሎች የተከላካይ ኢላማዎችም በልቡ ይዞ ሊሆን ይችላል ነገር ግን እንደ ኮናቴ ያለ ከፍተኛ ተጫዋችን በነፃ ዝውውር ለማግኘት የሚችለውን አማራጭ ግን አለመጠቀም ትንሽ የሚያስገርም ነው ኮናቴ በአብዛኛው ለሊቨርፑል ከፍተኛ አፈጻጸምን አሳይቶ ቢሆንም ከቅርብ ጊዜ ወዲህ ግን አቋሙ ከወረደ በኋላ በአንፊልድ ትልቅ አዲሱ ለማግኘት ይገባዋል ወይ የሚለው ጉዳይ አከራካሪ ሆኗል ጄሚ ካራጋር ኢብራሂማ ኮናቴ በጽኑ ተችቶታል። ፈረንሳዊ ተጫዋች በቅርቡ ባሳያቸው አቋሞች፣ በኖቲንግሀም ፎረስቱ ጨዋታ፣ በፒስቪንደንሆቨን በደረሰባቸው ከባድ ሽንፈቶች ውስጥም ከቡድኑ እጅግ በጣም ደካማ አፈጻጸም ካሳዩ ተጫዋቾች አንደኛው መሆኑ ጥርጥር አልነበረው። ምንም እንኳን እንደ ኮናቴ ያለ ተጫዋች በነፃ መልቀቅ ፍጹም ተቀባይነት ባይኖረውም፣ ሊቨርፑል ግን በመከላከል አፈጻጸሙ ላይ እንግዲህ አሁንም ለመሻሻል የሚረዳው ተተኪ ለማግኘትም ጥሩ ሊሰራ ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። እንደ ዘ አትሌቲክ ዘጋቢ ዳቪድ ኦርነስቲን አዲስ መረጃ አርሰናሉ ኮከብ ተጫዋች የሆነው ቦካዮ ሳካ ጋር በአዲስ ውል በቅርቡ ለመስማማትም ሙሉ በሙሉ ይጠብቃሉ። በቅርቡ ለዴይሊ ሜል እንደተገለጸው ከሆነ ሳካ አዲስ ውል ልክ እንደተጠናቀቀ ተደርጎ እንደሚታይና ኦፊሻላዊ ማስታወቂያ ጥር አካባቢ ላይ እንደሚጠበቅ ነው መረጃዎች የወጡት። ዳቪድ ኦርነስቲን ገና በትክክል አልተጠናቀቀም ቢለም አርሰናል በእንግሊዝ ብሔራዊ ቡድኑ ተጫዋች የመቆየት ፍላጎት ምክንያት ሳካን የማጣት ስጋት እንደሌለባቸው እርግጠኛ ሆነዋል። ዳቪድ ኦርነስቲን ለዛ አትሌቲክ በሰጠው ጽሑፍም ስለ ሳካ እንዲህ ነው ያለው። በዓለም እግር ኳስ ውስጥም ያሉ አንዳንድ ትልልቅ ክለቦች ሳካን ባለፈው ጊዜም ተከታትለውታል። ይህም ደግሞ የ24 ዓመቱ ተጫዋች ከሰሜን ለንደን ለመውሰድም ተጨባጭ እድል ቢኖር ኖሮ ያለምንም ማመንታት እንደገና ያደርጉት ነበር። አሁን ባለው ሁኔታ የአርሰናል እንግዲህ ዋና ኮከብ የሆነው ተጫዋችም አጥቂ ያለው ውልም የመጨረሻዎቹ 18 ወራት እየተቃረበ ነው። በተለምዶ ሁኔታ የተጫዋች ለሚፈልጉ ክለቦችም አጋጣሚ ሆኖ ይገኝ እንደነበር ነው መረጃዎች ያሳዩት። ሆኖም እንግዲህ አክሎም እንደተናገረው ከሆነ እነዚህ የተለመዱ ሁኔታዎች አይደሉም ብለዋል። እናም ሳካ አርሰናልን ለመልቀቅ ፍላጎት የሚያሳይ ምንም አይነት ምልክት የለም። ዳቪድ ኦርነስቲን በመቀጠልም እንዲህ ይላል። ውይይቶች ለአዲስ ውል ላይ ቀጥለዋል። አርሰናልም ይህ የቅርብ ጊዜ ትልቅ የውል ማራዘሚያ እንደሚሆን ተስፋ ያደርጋል። የእንግሊዝ ብሔራዊ ቡድን ተጫዋቹን ለማስቀጠልም ስምምነት በቅርቡ ይደረጋል የሚል ሙሉ ተስፋ አለ። ሳካ ከክለቡ አካዳሚ ከወጣበት ጊዜ ጀምሮ ለአርሰናል ኮኮብ አፈጻጸም አሳይቷል። ለሰሜን ለንደን ግዙፎቹ 279 ጨዋታዎችንም አድርጓል። የ24 ዓመቱ ተጫዋች ገና ከፍተኛ ደረጃው ላይ አልደረሰም ተብሎ ሊከራከሩ ይችላሉ። በመሆኑ በሚቀጥሉት ዓመታት ለሚኬል አርቴታ ቡድን ምን ያክል አስተዋጽኦ ማድረግ እንደሚችል ማየትም አስደሳች ያደርገዋል ተብሎ ነው የሚታሰበው። ዳቪድ ኦርነስቲን ትልልቅ ክለቦች ሳካን እየተከታተሉ መሆናቸውን መጥቀሱ የሚያስገርም ጉዳይ አይደለም። ነገር ግን እንደሱ ያለ ዓለም አቀፍ ደረጃውን የጠበቀ ደግሞ ተጫዋችና ተሰጥቶም አርሰናል አሁን ያለበት ቦታ ምርጥ ስፍራ ይመስላል። ሳካ እና አርሰናል በአሁኑ ወቅትም የፕሪምየር ሊጉንና ና የቻምፒየንስ ሊጉ የደረጃ ሰንጠረዥን በመሪነት ላይ ይገኛሉ። በቅርብ ቀናት ውስጥም በቶትንሃም እና በባየር ሚኒክ እንዲሁ አስደናቂ ድሎችን ካስመዘገቡ በኋላ ትላንትናም ደግሞ እንዲሁ ድል ማድረግ የቻሉበት መርሃ ግብሮ እንደነበር የምናስታውሰው ነው እና አሁንም ለዋንጫ በትልቁም ፉክክሮችን እያደረጉ ነው የሚገኙት። ቶትንሃም ሆትስፐርስ ከማንቸስተር ሲቲ አጥቂ ሳቪኒሆ ጋር ያለመቋረጥ ስሙ እየተያዘ ነው። ብራዚላዊ ተጫዋች በማንቸስተር ሲቲ ውስጥ መደበኛ የመሰለፍ እድሎችን አላገኘም። ቶትናም የመውጫ መንገድ ለመስጠትም ሊፈልግ ይችላል። ባለፈው ክረምት ላይ ያስፈርሙት ቢሞክሩም ማንቸስተር ሲቲ ግን እንዲለቅ ፍላጎት አልነበረውም። ስፐርስ በሲዝኑ መጀመሪያ ላይ ሰባ ሚሊዮን ፓውንድ የሚያወጣ ዝውር ለማረጋገጥም ፍላጎት ነበረው። ይህ በእንዲህ እንዳለ ቲም ቶክ የተባለው የመረጃ ምንጭ እንደተናገረው ከሆነ ዲን ጆንስ በተለይ ቶትናም በጠሮር 100 ሚሊዮን ፓውንድ አካባቢም የሚያወጣ በጀትም እንዳለውና ተጫዋቹ ለዝውሩ ከተፈቀደለት ከብራዚላዊው ተጫዋች ሊመለሱ እንደሚችሉ ተናግረዋል። ቶማስ ፍራንክ በጥሮር ቢያንስ አንድ ተጨማሪ አጥቂ እንዲመጣም ጠይቀዋል ነው የተባለው። ሳቪኒሆ ለነሱ ጥራት ያለው ግዢ ሊሆን ይችላል። የ21 ዓመቱ ተጫዋች በመደበኛነት ለመጫወትም ይፈልጋል። ቶትናም እነዚህን እድሎች ሊሰጠው ይችላል። በመጨረሻም የማጥቃት መስመር ላይም ያልተጠበቀና ወሳኝ ብቃትም ይጨምራል። ሳቪኒሆ ከዚህ ቀደምም ዋና ተጫዋች ተብሎም ተሞካሽቶ ነበር። ቶትናም በከንፎቹ ላይ የበለጠ ጥራት ያስፈልገባል ብራዚላዊው ለነሱ አስፈላጊ ተጫዋች ለመሆንም የሚያስችሉ ቴክኒካዊ ብቃቶች እንዳሉት ነው የሚነገረው። ስምምነቱን ለማሳካት ከቻሉ ስኬታማ ለመሆን ያለው ፍርሃትም ለሰሜን ለንደኑ ክለብ ተጨማሪ ጥቅም ይሆናል። ሳቪኒሆ በአውሮፓ ውስጥ ከፍተኛ ግምት የሚሰጠው ሲሆን በሙያ ሕይወቱ በዚህ ደረጃ ላይ በመደበኛነት መጫወትም ያስፈልገባል። በማንቸስተር ሲቲ በመቀመጫ ወንበር ላይ ወይም በተጠባባቂ ወንበር ላይ መቀመጥ እሱን ሊጠቅመው አይችልም። ቶተናም የእሱን ፊርማ ማረጋገጥ ቢችል መልካም እንደሚሆንለት ይታመናል ነገር ግን ማንቸስተር ሲቲ ተጫዋቹን በጠሮር እንዲለቅ የመፍቀድ እድሉ ዝቅተኛ ነው የሚመስለው ቡድኑን ማዳከም አይፈልጉም በዚህ ሲዘን ለዋና ዋና ዋንጫዎችም ለመታገል ስለሚፈልጉም ብራዚላዊውን ማቆየቱ ብዙ ትርጉም ይኖረዋል ተጫዋቹ ከክለቡ በመልቀቅም ግፊት ለማድረግ ዝግጁ መሆን አለመሆኑ ወደፊት የሚታይ ነው በሚቀጥለው ክረምት ከብራዚል ጋር የዓለም ዋንጫ ላይ ለመወዳደር ከፈለገ በክለብ ደረጃ መደበኛ እግር ኳስም ያስፈልገባል ። ቶትናምን መቀላቀል ደግሞ ለሱ ተስማሚ ሊሆን ይችላል። ሁኔታው እንዴት እንደሚለወጥም ወደፊት የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። የሊቨርፑል ተከላካይ ኢብራሂማ ኮናቴ በቅርብ ወራት ውስጥም ከክለቡ ጋር ለቁ ሊሄድ ይችላል የሚሉ ወሬዎች እየተነሱ ነው። የ26 ዓመቱ የፈረንሳይ ብሔራዊ ቡድን ተጫዋችም ውሉ በሲዝኑ መጨረሻ የሚጠናቀቅ ሲሆን እስካሁን ከክለቡ ጋር ውላል አልረዘመም። በተፈጥሮ ስለ ክለቡ የረጅም ጊዜ እጣ ፈንታውም ግምቶች ሲሰነዘሩ ነበር። ኮናቴ ውል ለማራዘም ፍቃደኛ ካልሆነ ሊቨርፑል በጥሮር ተጫዋቹን ለመሸጥ በግፊት ውስጥ ሊሆን ይችላል። በአንጻሩ ሌሎች ተጫዋቾችን ለማስፈረምም እንቅስቃሴዎችን ያደርጋል። በክረምቱ የሱን ጥራት ያለው ተጫዋችን በነፃ መልቀቅ ግን አይፈልጉም። ሪያል ማድሪድ ከዚህ ተጫዋች ጋር በከፍተኛ ሁኔታ ተገናኝቶ ነበር። ነገር ግን ይህንን ተጫዋች ከማስፈረም ራሳቸውን ማግለላቸው ይታወሳል። ሊቨርፑል ምናልባት ኢብራሂማ ኮናቴን የሚለቅ ከሆነ ማንን ለመተካት አስቧል የሚሉ ጥያቄዎች በትልቁ እየተነሱ ነው የሚገኘው። ምንም እንኳን የ26 ዓመቱ ተጫዋች በዚህ ሲዝን እየተቸገረ ቢሆንም ያለ ጥርጥር ግን በሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው እንደሆነ ይታወቃል። አቋሙንና በራስ መተማመኑን መልሶ ማግኘት ከቻለ ደግሞ ለሊቨርፑል ቁል ተጫዋች ይሆናል። እሱን ከክለቡ ማቆየትም ለፕሪሚየር ሊጉ ቡድን ቅድሚያ ሊሰጠው የሚገባ እንደሆነ ይታመናል። በሚቀጥሉት ሲዝኖችም ለትልልቅ ዋንጫዎች ለመታገል የሚፈልጉ ሲሆን፣ ምርጥ ተጫዋቾቻቸውን ማስቀጠልም ያስፈልጋቸዋል የፈረንሳይ ተከላካይ ለእሱ በእርግጠኝነትም ትልቅ ጥቅም ነው። ከክለቡ ጋርም ውል እንዲያራዝም ማሳመን ይችሉ እንደሆነ የሚል መረጃ እየወጣ ነው። ሊቨርፑል በተለይ ዘንድሮ በጣም አስቸጋሪ ጊዜ ውስጥ እንዳሉ ይታመናል። በደረጃ ሰንጠረዡ መካከል አካባቢ ላይ ነው የሚገኙትና አሁን ዋና ተጫዋቾቻቸው ጠንካራ ፍጻጸም አሳይተው እንዲታደጉ ይፈልጋሉ። ፈረንሳዊው ተከላካይ አቋሙንና በራስ መተማመኑን መልሶ ማግኘት ይችል እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው እየተነገረም የሚገኘው ነገር ግን የተጫዋች አቋሙን እንዲያስተካክል ግን በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። በቅርቡ ለሻምፒየንነት ሲፎካከር ረድቷቸዋል። እናም ለወደፊት ምኞቱ ደግሞ እንዲሳካ መርዳት እንደሚችል ምንም ጥርጥር የለውም። የረጅም ጊዜ ወደፊት እጣ ፈንታቸውን ለክለቡ አሳልፎ መስጠትና ሊፈጠር የሚችለውን የዝውውር ሁኔታንም የሚነሱ ግምቶችንም ማቆም ለእነርሱ ምክንያታዊ ሆኗል። የሪያል ማድሪድ ውሳኔ ተከላካዩን በክለቡ ማቆየት ለሚፈልገው ሊቨርፑልም ትልቅ እገዛ መሆኑ ጭምር ነው የተነገረው። ባየር ሚኒክና ሃሪ ኬን ከማንቸስተር ዩናይትድ ከቶትናምና ከባርሴሎና የዝውውር ወሬዎች ቢኖሩም ስለ አዲሱን ለመነጋገር ግን ቀጠሮ ይዘዋል ተብሏል። ክሪስቲያን ፎልክ በባየርን ኢንሳይደር ላይ እንደተናገረው ከሆነ ኬን በባየር ሚኒክ ለመቆየት ደስተኛ ይመስላል። የእሱ አስተዳዳሪዎችም ከጥር ዝውውር መስኮት በኋላ ከአሰልጣኞቹ ጋር አዲስ ውል ይወያያሉ። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሃሪ ኬን በ2023 ክረምት ነበር ከስፓርስ ባየር ሚኒክን ከተቀላቀለ በኋላ ታላቅ ስኬትን አስመዝግቧል። በሁሉም ውድድሮችም በ115 ጨዋታዎች ብቻ 109 አስደናቂ ጎሎችን አስቆጥሯል። ይህም ከፕሪምየር ሊጉ ክለቦች ፍላጎት እንዲነሳ አድርጓል። ቶተናም ወደ ክለቡ ለመመለስም ፍላጎት ሲያሳይ ማንቸስተር ዩናይትድን በቲም ቶክ ዘገባ መሰረት ስሙ ተያይዞ ተጠቅሷል። ክሪስቲያን ፎልክ ባርሴሎናም በሃሪኬን ፍላጎት ማሳየቱን ቢጠቅስም የ32 ዓመቱ ተጫዋች ወደ እንግሊዝ ለመመለስ ፍላጎት እንደሌለው አጥብቆ ተናግሯል። ይህ ክለብ እንግዲህ ታሪካዊውን ተጫዋችም መልሰው እንዲያገኙ የሚፈልጉት ስፐርስ ደጋፊዎችም ትልቅ ብስጭት ነው። ዩናይትድ የሩበን አሞሪምን ፕሮጀክት የበለጠ ለማሳደግ እንደዚህ ያለ ዓለም አቀፍ ደረጃውን ያለው አጥቂ ደግሞ ማስፈረም ትልቅ ነገር ያደርግላቸዋል። ትልቅ እገዛም ይሰጣቸዋል ተብሎ ነው የሚታሰበው። ኬን በሁሉም በሁሉም ጊዜ እንግዲህ የፕሪሚየር ሊግ ጎል አስቆጣሪ ሪከርድ ላይም አይኑን ጥሎ ሊሆን ይችላል። ነገር ግን ለአሁኑ ወደ ኋላ እንዲመለስ የሚያስቆጥረው ነገር እንዳልሆነ ነው የሚታየው። በሐቀኝነት ለመናገር ኬን በባየር ሚኒክ ለአጭር ጊዜ ብቻ እንደሚቆይ የሚገልጸው ግምት ግን ለእንደዚህ አይነቱ ትልቅ ክለብ አክብሮት የጎደለው ይመስላል። የባቫሪያኑ ግዙፍ ክለብ ባለፈው ሲዘን ቡንደስሊጋውን እንዲያሸንፍ በመርዳት በመጨረሻም ለኬን ትልቅ ዋንጫ ደግሞ ሰጥቶታል። በዚህ ሲዝንም ለቻምፒየንስ ሊግ ተወዳዳሪዎች አንዱ እንደሚሆን ምንም ጥርጥር የለውም። ሀሪኬን ለእነሱ ቁልፍ ተጫዋች ነው። በሚያስደንቅ ሁኔታም ደግሞ እየተጫወተ ነው። ስለዚህም ወደ ፕሪምየር ሊጉ መመለሱ እንዲሁ ደግሞ እንደተረጋገጠ ነገር መውሰድ ትንሽ ግራ የሚያጋባ ይመስላል። በሁሉም ጊዜ ደረጃዎች ላይም አለን ሽረርን ለማለፍም ብቃት ቢኖረውም በቶትናም የሙያ ዘመኑ በሙሉ ያጣውን ዋንጫ ግን ሊሰጠው የሚችል ስኬታማ ክለብ ውስጥ መጫወት የበለጠ ተነሳሽነት እንደሚሆነው መገመቱ ትክክል ነው ተብሎ ነው የሚታመነው። አርሰናልና ቼልሲ ለወደፊት ለመገንባት እየፈለጉ ሲሆን የፖላንዱን አማካይ ኦስካርን እንደ ቁልፍ ኢላማ ላይ ይተውታል። ከቲም ቶክ በተገኘው መረጃ መሰረት እንደሚያመለክተው በዚህ ሲዝን የፖላንዱ አማካይ በርካታ አጋጣሚዎች ለመመልከትም ስካውቶቻቸውን ልከው እንደነበር ነው የተነገረው። የ17 ዓመቱ ተጫዋችም ጥሩ ብቃትን አሳይቷል። ማንቸስተር ሲቲም ትኩረቱን ስቦታል። የ17 ዓመቱ ተጫዋች የት እንደሚደርስ ማየት አስደሳች ይሆናል። እሱ እንደ 8 ቁጥር እንዲሁም እንደ ጥብቅ አማካኝም መጫወት ይችላል። አርሰናልና ለቼልሲም ጥራት ያለው ግዢ እንደሆነ በርካቶች ያነሳሉ። በብዙ ውድድሮች ላይ ጥሩ ለመስራት በሚፈልጉበት ጊዜ በቡድናቸው ውስጥ የበለጠ ጥልቀት ሊፈልጉ ይችላሉ። የ17 ዓመቱ ተጫዋችም የረጅም ጊዜ ግዢ ይሆናል። ለወደፊቱ ለመገንባት እየፈለጉ ነው። የፖላንዱ አማካይም ለእነሱ ጠንካራ ኢንቨስትመንት እንደሆነ ነው የሚታመነው። የተጫዋቹ ዋጋ 15 ሚሊዮን ዩሮ እንደሆነ እንግዲህ ሲገለጽ፣ አርሰናል እና ቼልሲ ምንም ችግር ሳይገጥማቸው ሊያስፈርሙት ይችላሉ። ይህ ዝውውር ለወደፊት እርካሽ ስምምነት ሊመስል ይችላል። በቅርብ ዓመታት ውስጥ ጎበዝ ተጫዋቾችን በማምጣት ጥሩ ስራዎችን ሰርተዋል። ወጣቱን አማካይ ክለቡን እንዲቀላቀል ማሳመን ደግሞ ለሁለቱም ክለቦች አስቸጋሪ አይሆንባቸውም። ወደ እንግሊዝ የመሄድ ዕድል ለተጫዋቹም ቢሆን በጣም አስደሳች ነው የሚሆነው። ወጣቱ አማካይን የመፈተን ፍላጎትም ይኖረዋል። አርሰናልና ቸልሲ ተጫዋቹን በቅርቡ ጨዋታዎች ላይም ተከታተለውታል ከተጫዋቹ ወኪሎች ጋርም ቅድመ ውይይቶችን ያደርገዋል። አሁን በጥር የዝውውር መስኮትም ተጫዋቹን ለማስፈረም በንቃት እየተዘጋጁ ነው። ስምምነቱን ለመጨረስም በይፋዊ ጥያቄ ወደፊት ይመጡ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው እንደሚጠበቅ ዘገባዎቹ የጠቆሙት። ማንቸስተር ሲቲ በኒውካስል ዩናይትድ ተከላካይ ቲኖ ሊቨርማንቶ ላይ ከፍተኛ ፍላጎት አለው። ነገር ግን የሱን ፊርማ ለማግኘትም ከአርሰናልና ከማንቸስተር ዩናይትድ ፉክክር ሊገጥመው እንደሚችል ተገምቷል። ኒውካስል ዩናይትድ ቲኖ ሊቨርመንቶን ለመሸጥ ባይፈልግም ክለቦች ግን የማክፓይሶን እንግዲህ ቆራጥነት በጠሮር ወይም ደግሞ በሚቀጥለው ክረምት እንደሚፈታተኑት ነው የሚጠበቀው። መጀመሪያ የተዘገበው በደይሊ ሜል ላይ ነው ይሄ መረጃ። እንደ መረጃ ምንጮቹ ዘገባ ከሆነ ቲኖ ሊቨርመንቶ በአሁኑ ጊዜ ከሴንት ጄምስስ ፓርክ የኒውካስል ዩናይትድ ሜዳ በግድ ለመውጣት እየሞከረ አይመስልም። ነገር ግን በእርግጠኝነት እሱን የሚፈልጉ አጓጊ ቡድኖች ደግሞ እንደሚኖሩ ግልጽ ነው። እንደ ምንጮቹ ገለጻ ከሆነ ሲቲ ሊቨርመንቶን በጥር ወር ወይም ደግሞ በክረምቱ ለማስፈረምም ትልቅ ፍላጎት እንዳለው ነው የሚነገረው። ከተቻለ ግን በጥር ማስፈረምን ይፈልጋሉ ተብሎ ነው የተነገረው። ይህ በአሁኑ ጊዜ የማይቻል ይመስላል። ነገር ግን ማንቸስተር ዩናይትድ እና አርሰናልም ወደ ድርድሩ ሊገቡ ስለሚችሉ በሚቀጥለው ክረምት ትልቅ ውዝግብ ሊሆን ይችላል ተብሎ ይታሰባል። ቲኖ ሊቨርመንቶ ገና በቸልሲ ወጣት በነበረበት ጊዜ ጀምሮ አስደሳች ችሎት ያለው ተጫዋች ሆኖ ቆይቷል። የ23 ዓመቱ ተጫዋች አሁን ሙሉ የእንግሊዝ ብሔራዊ ቡድን ተጫዋች ሆኗል። በስታንፈርድ ብሪጅም ብዙ እድሎችን አላገኘም፣ ነገር ግን በኒውካስል ዩናይትድ ግን አንጸባርቋል። ወደ ከፍተኛ ደረጃ ደግሞ ሊደርስ እንደሚችልም የሚታይ ጉዳይ እንደሆነ በርካቶች የሚያነሱት በሁለቱንም እንግዲህ ቀኝ ተከላካይና ግራ ተከላካይን በከፍተኛ ደረጃ መጫወት የሚችል በመሆኑ ሊቨርመንቶ ከተጠቀሱት ክለቦችም እንደ ቀኝ ተከላካይ በጣም ጠቃሚ ሊሆን እንደሚችል ነው በርካቶች የሚያምኑት። ሲቲ አዲስ ቀኝ ተከላካይ የሚፈልገው ግልጽ ነው። ማቲያስ ኑኔስ ለተወሰነ ጊዜ ቦታውን ለቆ እየተጫወተ ነው። ምንም እንኳን ፖርቱጋላዊ አማካይ በዚያ ሚና ላይ ጥሩ ነገሮችን ቢያሳይም፣ ሊቨርመንቶ በፔፕ ጓርዲዮላ ቡድን ውስጥ ማሻሻያ መሆኑ ግን አይቀሬ ነው። በሌላ በኩል በዩናይትድ በዲያጎ ዳሎ ላይ ማሻሻያዎችን በማምጣት ጥሩ ስራ ሊሰራ ይችላል ተብሎ ይታሰባል። የሊቨርመንቶ ብቃቶችም ለሩበን አሞሪም ስርዓትም ተስማሚ አድርገው ይመለከቱታል። በመጨረሻም አርሰናል በዚያ ቦታ ላይ ዩሪየን ቲምበር እና ቤን ዋይት ቢኖሩትም ሊቨርመንቶ በቡርኖ አስተላለፍ ውስጥም እንግዲህ ትልቅ ፉክክር እንዲያደርግ ሊያመጡት እንደሚችሉ እየተገለጸ ነው የሚገኘው። ቶማስ ፍራንክ ቶተንሃም የሚሽላን ዱን የማጥቃት ኮከብ የሆነውን ዱዥን ለማስፈረምም የሚደረገው ውድድር ውስጥም ገብቷል ተብሏል። ቶተንሃም በቶማስ ፍራንክ መሪነት አስደናቂ ጅምርን ቢያደርግም በቅርብ ወራት ነገሮች ጥሩ አልነበሩለትም። በመጨረሻው የማጥቃት መስመር ላይም ወጥነት የጎደለው አቋምን አሳይቷል። ይህም ከፍተኛ ዋጋ እያስከፍላቸው ነው። ዱዥን በአሁኑ ወቅትም የሚፈለግ ተጫዋች ነው። አስተንቪላና ኒውካስልም ከእሱ ጋር ስማቸው ተጠቅሷል። የሰሜን ለንደኑ ክለብም የማጥቃት መስመሩን ለማጠናከር እየፈለገ ሲሆን ኮሪዮር ዴሎ ስፖርት በስፖርት ዊትነስ በኩል ባወጣው ዘገባ መሰረትም የሚችላንዱ እንዲሁ ዱዥን ለማስፈረምም የሚደረገው ውድድር ውስጥም ገብተዋል። የ21 ዓመቱ አጥቂ በዚህ ሲዝን ድንቅ አቋም ላይ ይገኛል። በ28 ጨዋታዎች ላይም ተሳትፏል። ለ22 ጎሎችም ማስተዋጽኦ ማድረጉ ነው የሚታወቀው። 19 ጎልና ሶስት አሲስቶችን ማድረግ ችሏል። እንግዲህ የተለያዩ መረጃዎች እንደሚወጡት ከሆነ ሮማም ከስድስት ወራት በፊት ጀምሮ ሲከታተሉት ከነበሩት ክለቦች አንደኛው ነው። ፊርማቸውን ለማግኘትም በከፍተኛ ፍላጎት ቢኖራቸውም የጣሊያኑ ግዙፍ ክለብ ከቶትናም ጋር ፉክክር እንደሚገጥመው ይጠበቃል። ቶተንሃም ይህንን እንግዲህ ተጫዋች ለማስፈረም ፍላጎት ያለው ለምንድን ነው የሚሉ ጥያቄዎች ይነሳሉ። የሰሜን ለንደኑ ክለብ የማጥቃት ችግሮችን ለመፍታት በመፈለግ እሱን ለማስፈረም በሚደረገው ውድድር ውስጥም ተቀላቅለባል። ዶሚኒክ ሶላንኬ ጉዳት ምክንያት ያደረገው መቸገርም ስፐርስ የማጥቃት መስመሩን ለማጠናከር በሚፈልግበት ዋና ምክንያቶች አንደኛው ነው። ራንደል ኮሎሞአኒ የሚፈለገውን ያክል ውጤት ማምጣት ባለመቻሉ ምክንያትም አጥቂ ማስፈረም ለስፐርስ ቅድሚያ የሚሰጠው ጉዳይ ሆኗል። ይሁን እንጂ የዴንማርኩ ክለብ በተቀነሰ ዋጋ እንዲለቅ በጭራሽ አይፈቅዱለትም። ባለፈው ክረምት ዋጋው 20 ሚሊዮን ዩሮ አድርገውት ነበር። አሁን ደግሞ ዋጋው ወደ 30 ሚሊዮን ዩሮ ከፍ ሊል እንደሚችል ነው የተገለጸው። ይህ 10 ሚሊዮን ዩሮ ጭማሪ ሮማ እንዲኖረው አድርጎታል። ነገር ግን ስፐርስ እሱን ለማስፈረም በሚያደርገው ውድድርም በጽናት ላይ ይገኛል። በውጤቱም ለዝውውር ጥያቄ ያቀርቡ እንደሆነ ማየቱ አስደሳቸው ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በክሪስታል ፓላሱ የማል ተከላካይ ማርክ ጎሂ የዝውውር ውዝግብ ላይ ትልቅ አዲስ መረጃ ተገኝቷል። ሊቨርፑል እሱን ለማስፈረም ግንባር ቀደም ተወዳዳሪ መሆኑን ያቆመ ይመስላል። የእንግሊዝ ብሔራዊ ቡድን ተጫዋቹ ነው። ማርክ ጎሂም በክረምቱ ወደ ሊቨርፑል ለመዘዋወሩ ተቃርቦ ነበር። ነገር ግን ያ ዝውውር ዘግይቶ መፍረሱም በአጭርም ሆነ በረጅም ጊዜ ውስጥም ሊቨርፑልን ጎድቶታል ነው የተባለው። እንደዛ አትሌቲክስ ዘገባ ከሆነ የጎሂ ወደ ሊቨርፑል መዘዋወሩ አሁንም የተረጋገጠ ጉዳይ አይደለም። ማንቸስተር ሲቲ፣ ባርሴሎና እና ባየር ሚኒክ የእሱን ፊርማ ለማግኘት በሚደረገው ውድድር ውስጥም ገብተዋል። በዚህ ውዝግብ ውስጥም የወጣ አንድ ቁልፍ ዝርዝር ነገር ሲኖር የጎሂ በቻምፒየንስ ሊግ ደግሞ የመጫወትና ዋንጫውን ለማሸነፍ የመወዳደር ፍላጎት ነው። በአሁኑ ሰዓት ሊቨርፑል እየተጫወተ ባለው መጥፎ አቋም ምክንያት በሚቀጥለው ሲዘን በአውሮፓ ከፍተኛ ክለቦች ውድድር ላይ ባይሳተፍ እንኳን በጣም ይችላል። ሊቨርፑል በሁሉም ውድድሮች ከመጨረሻዎቹ 12 ጨዋታዎችም ዘጠኙን በማሸን እንዲሁ በመሸነፍም በአስከፊ አቋም ላይ ነው የሚገኙት። ይህ ደግሞ በእንግሊዝ ሊግ ደግሞ በደረጃ ሰንጠረዡ ላይ ወደታች እንዲያሽቆለቁሉ አድርጓቸዋል። ሊቨርፑል ቢመለስና ወደ አራቱ ከፍተኛ ክለቦች ውስጥ ቢገባ እንኳን በሚቀጥለው ሲዝን የቻምፒየንስ ሊግ አሸናፊ ከሆኑት ዋና ተወዳዳሪዎች አንዱ ተደርጎ የመቆጠር እድሉ አሁንም በጣም አናሳ ሊሆን እንደሚችል ነው የሚገመተው ስለ ጎሂ የወጣው ዜና ደግሞ በእርግጠኝነት አሳሳቢ ነው። በተጨማሪም ሊቨርፑል ለኮኮብ የማል ተከላካዩ ኢብራሂማ ኮናቴ ስለሚሰጠው አዲስ ውልም እስካሁን ምላሽ አላገኘም። ዘአትሌቲክ ሪያል ማድሪድ ኢብራሂማ ኮናቴን እንደማያስፈርም ቢዘግብም ይህ ግን አሁን ላይ በአንፊልድ እንደሚቆይ አያረጋግጥላቸውም። ልክ እንደ ጎሂ የኢብራሂማ ኮናቴ ውልም በዚህ ሲዝን መጨረሻ ላይ ሊያልቅ እየተቃረበ ነው። ስለዚህም ደግሞ እሱን የሚፈልጉ ብዙ ፈላጊዎች እንደሚኖሩ በእርግጠኝነት መናገር ይቻላል። ሊቨርፑል ኢብራሂማ ኮናቴን ለመተካተም ማርክ ጉይን ፈልጎት ነበር ነገር ግን አሁንም እንግዲህ ምርጥ የተባለ እድሉ እንደ ያጣ እንደሚመስል ነው መረጃዎቹ የበጡት። ማንቸስተር ዩናይትድ የሪያል ማድሪዱን የመሀል ሜዳ ተጫዋች የሆነው ፌዴሪኮ ቫልቬርዴን ለማስፈረም ከፍተኛ ገንዘብ ለመክፈልም ተዘጋጅተዋል። ማንቸስተር ዩናይትዶች በቅርብ ጊዜ ውስጥ የመሀል ሜዳውን ለማጠናከር ትልቅ እቅድ ያለው ሲሆን እንግዲህ ማንቸስተር ዩናይትዶች የፕሮጀክታቸው ዋና መሰሶ ሊሆን የሚችል ዓለም አቀፍ ደረጃ ያለው ኮከብ ለማምጣትም ፍላጎት አላቸው። ከፌጂያስ የተገኘ ዘገባ እንደሚያመለክተው ማንቸስተር ዩናይትድ በፌዴሪኮ ቫልቬርዴ ላይ አይኑን ጥሏል። የ27 ዓመቱ ተጫዋችን ለማስፈረምም 100 ሚሊዮን ዩሮ አካባቢ ለመክፈልም ዝግጁ ናቸው። ቫልቬርዴ ለዓመታት የሪያል ማድሪድ ዋና ተጫዋች ሲሆን በቅርብ ጊዜ ባገኙት ስኬቶች ሁሉ ደግሞ ትልቅ ሚናን ተጫውተዋል። ሆኖም ግን በዚህ ሲዘን በምርጥ አቋሙ ላይ አልነበረም። ይህ ደግሞ ስለ ወደፊቱ ጣፈንታው ብዙ ወሬዎች እንዲነሱ አድርጓል። የደቡብ አሜሪካው አማካይ ከአሰልጣኝ ሻቪ አሎንዞ ጋር ምርጥ ግንኙነት የሌለው አይመስልም። በስፔኑ ክለብ ውስጥም ደግሞ ምንም ጥርጥር የሌለበት ቋሚ ተጫዋች መሆንም አቁሟል። በዚህ ምክንያትም ከስፔኑ ግዙፍ ክለብ ጋር የመለየት እድል አለው። ማንቸስተር ዩናይትድም ይህንን እድል ለመጠቀም ደግሞ ዝግጁ እንደሆነ ነው እየተገለጸ የሚገኘው ማንቸስተር ዩናይትዶች ለፕሮጀክታቸው ፍጹም ተስማሚ እንደሆነ አድርገው ይቆጥሩታል። በሜዳው በሁለቱም ጫፎች ላይ ደግሞ በጨዋታው ላይ ተጽዕኖ የማድረግ ችሎታና ተለዋዋጭነት ወይም ቨርሳታይሊቲነቱ የፕሪምየር ሊጉ ግዙፍ ክለብ ፊርማውን እንዲፈልግም ያደረጉት ቁልፍ ምክንያቶች ናቸው። የማንቸስተር ዩናይትድ አማካይ ኮኮብ ካሴሜሮ ስለ ቀድሞው የቡድን ጓደኛው ከዚህ ቀደም በአውንታዊ መልኩ ተናግሯል። ቫልቬርዴን በሜዳው ላይ የትም ቦታ መጫወት የሚችል ሰው መሆኑን ጭምር ነው የተናገረውም። ካሴሜሮ ስለ ቫልቬርዴ ሲናገር ማንቸስተር ዩናይትዶች ወዲያውኑ ተጽዕኖ ሊያሳደር እንደሚችል እርግጠኞች ናቸው። ሪያል ማድሪድም ፌዴሪኮ ቫልቬርዴን የማይነካ ተጫዋች አድርጎም ስለማይመለከተው የ100 ሚሊዮን ዩሮ ጥያቄም ሊፈት ነው እንደሚችል ነው የሚሰማቸው። ሊከሰት የሚችለው ዝውውር የፕሪምየር ሊጉን ክለብም የመሀል ሜዳውን በከፍተኛ ሁኔታ ያጠናክራል። ለሎስ ብላንኮቹ ሪያል ማድሪዶች ደግሞ በመሀል ሜዳው ላይ መልሶ የማደራጀት እድልም ይፈጥርላቸዋል ተብሎ እንደሚታሰብ መረጃው ይፋ ሆኗል። ፋብሪዚዮ ሮማኖ ቼልሲ ኢማኑኤል ኢሚጌን በሚቀጥለው ክረምት ለማስፈረም ስላደረገው ስምምነት ዝርዝር ሁኔታዎችን ዳግም አብራርቷል። ጎበዝ የሆነው የ22 ዓመቱ ተጫዋችም በዚህ ሲዝን በፍሬንች ሊጓን ውስጥም በብሉኮ ባለቤትነት ስር ባለው በስትራስቡርግ ጥሩ አቋም እያሳየ ሲሆን ባለፈው ምሽትም ከክሪስታል ፓላስ ጋር በተደረገው የዩሮፓ ኮንፈረንስ ሊግ ጨዋታ ላይም ጎል አስቆጥሯል። የዚህ ተጫዋች ወደ ቼልሲ ዝውውር ለሚቀጥለው ሲዝን ተጠናቋል። ይህም እንግዲህ ኤሚጌን በዚህ ሲዘን በ10 ጨዋታዎች ያስቆጠራቸውን ጎሎች ሰባት እና የሰጣቸውን አሲስቶች ደግሞ ሁለት ያደርሰዋል። ዝውውሩ በክረምቱ የቸልሲ ይፋዊ ድረገጽ ላይም አስቀድሞ እንግዲህ ተረጋግጦ ነበር። ጎበዙ የኔዘርላንድ ብሔራዊ ቡድን ተጫዋችም ለሚቀጥለው ሲዘን ክለቡን ይቀላቀላል። ሮሚያኖ እንዳብራራው ከሆነ ውሉ ለዓመታት የሚያገለግል ሲሆን በስታንፈርድ ብሪጅም ለነርሱ ደግሞ ግልጽ የሆነ ቅድም ነው። ፋብሪሲዮ ሮማኖ ሲናገርም ኢማኑኤል አሚጌ በቼልሲ ከ2026 ጀምሮ የሚያገለግለው ውልም ለቀጣዮቹ ሰባት ዓመታትም ይሆናል። ለስትራስቡርግ ማብራቱን የቀጠለ ቡርኖንም በፈረንሳይና በአውሮፓ እየመራ ያለው አጥቂውም ለቼልሲ ያለው ቀጣይ እቅድም አስቀድሞ ግልጽ ነው። ይህ የቸልሲ አሰራር ጥሩ ስራ ይመስላል። ምክንያቱም ከስትራስቡርግ ጋር ያላቸው ግንኙነትን በመጠቀም ሌሎች ክለቦች ይህንን ከፍተኛ ችሎታ ያለው ተጫዋችን ለማስፈረም እንዳይፎካከሩ በጥሩ ሁኔታ ተጠቅሞበታል። አማኑኤል ኢሚጌም የቸልሲ ማጥቃት ችግሮችን ለመፍታትም ተስማሚ ተደርጎ ይታያል ተብሎ ነው የሚታሰበው። ኤሚጌ ወደ ቼልሲ ሲመጣ እንዴት ይጫወታል? የሚለው ወደፊት የሚታየው ነው፣ ምክንያቱም ወደ ሌላ ሊግ ሲዘዋወሩ የተቸገሩ ብዙ ተጫዋቾች አሉ። በተመሳሳይ ጊዜ ኤሚጌ በኤንዞ ማሬስካ ቡድን ውስጥ ወዲያውኑ የመጀመሪያ ምርጫ የመሆን እውነተኛ እድል ሊኖረው ይችላል፣ ምክንያቱም አሁን ያሉት የማጥቃት አማራጮችም እምብዛም ጎል እያስቆጠሩ አይደለም። በዚህ ሲዝን እስካሁን ዣኦ ፔድሮ በሁሉም ውድድሮች በ15 ጨዋታዎች አራት ጎሎችና ያስቆጠረው ሊያም ዴላፕ ደግሞ ከዚህ የከፋ ሆኖ በስምንት ጨዋታዎች አንድ ጎል ብቻ ነው ያለው። በፕሪምየር ሊጉ በአምስት ጨዋታዎች ጎል አላስቆጠረም። ስለዚህም ኢማኑኤላ ሚጌ ከፍ ያለ ማጥቃት አቅም ያለውና በጣም አደገኛ አጥቂ እንደሚመስል ቁልፍ ተጫዋችም ሊሆን ይችላል ተብሎ ነው የሚታሰበው። ቶትናም የዩቬንቱስን የተከላካይ ምሰሶ የሆነውን ግሬሰን ብሬመርን ለማስፈረም በጥር ወር ጥያቄ ለማቅረብ ዝግጅት ላይ ነው። የቶማስ ፍራንኩ ቶትናም የመከላከል መስመሩን በቅድሚያ ለማጠናከር እየፈለገ ነው። የቀድሞ የብሬንትፈርድ አሰልጣኝ የረጅም ጊዜ የሚቆይ ጠንካራ መከላከል መሰረት ለመገንባት ይፈልጋሉ። አይናቸውንም በዩቬንቱሱ ተጫዋች ክሌሰን ብሬመር ላይ አድርገዋል። ከቱቶ ዩቬ የተገኘ ዘገባ እንደሚያመለክተው የሰሜን ለንደኑ ክለብ ለብራዚል ብሔራዊ ቡድን ተጫዋችም ጥያቄ ለማቅረብ እየተዘጋጀ ነው። በቅርቡ በሚመጣው የክረምት የዝውውር መስኮትም የኦልድ እንዲሁ ደግሞ ሌዲ ወይም ደግሞ አሮጌቷ እየተባለች የምትጠራው ዩቬንቱስ በርን ሊያንኳኩ ይችላሉ ተብሎ ይታሰባል። ግሌሰር ብሬመን በ2022 ክረምት ላይ 46 ሚሊዮን ዩሮ አካባቢ በሚገመት ስምምነትም የጣሊያኑን ግዙፍ ክለብ ከተቀላቀለ በኋላ የበለጠ እየተጠናከረ መጥቷል። ራሱን እንደ ዋና ተጫዋች ከማመስገኑም በተጨማሪ በጣሊያን ውስጥም ከምርጥ ተከላካዮች አንዱ ተደርጎ ነው የሚወሰደው። የ28 ዓመቱ ተጫዋች በሲዝኑ መጀመሪያ ላይ ጥቂት ጉዳት አጋጥሞት ሊሆን ይችላል፣ ነገር ግን በጥሩ ሁኔታ ተመልሷል። የእሱ አፈጻጸሞችም ከአውሮፓ ዙሪያ ብዙ ፍላጎቶች እንዲኖርም አድርጓል። ቶተናም እሱን ፊርማ ለማግኘት ከሚፈልጉ ዋና ተፈላጊዎች አንደኛው ነው። አሰልጣኝ ቶማስ ፍራንክ የቡድናቸውን የመከላከል ነገሮችን ለመፍታትም በሚፈልጉበት ወቅት በመከላከል መስመሩ ላይ የበለጠ ጥልቀትና ጥራት እንዲኖራቸው ይፈልጋል። ከሚኪ ቫን ደቬንና ከክሪስቲያን ሮሜሮ ጋርም መወዳደር የሚችል ሰው ይፈልጋሉ። የቶተናሙ አሰልጣኝ 40 ሚሊዮን ዩሮ የሚገመተው የማል ተከላካይ ለሱ ስርዓትም ፍጹም ተስማሚ እንደሆነ አድርገው ይቆጥሩታል የሱን አገልግሎት በማስጠበቅም ዩቬንቱስን ለመፈተንም እየጣሩ ነው ይሁን እንጂ ዩቬንቱስ ለመሸጥ ፈቃደኛ ባለመሆኑ ምክንያት ውሉ እስከ 2029 ድረስም ስለሚቆይ ደግሞ የሱን የወደፊት እጣ ፈንታ ሙሉ በሙሉ ስለሚቆጣጠሩ ብራዚላዊውን ማስፈረምም ቀላል አይሆንላቸውም ተብሎ እንደሚታሰብ ነው መረጃው እየወጣም የሚገኘው ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ ይዘን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።